ከዚህ ቤት እነዚህ ፎርማቶች እኛ ዚህ ንሞላ ና በከቨሪንግ ሌተር አድርገን ኢንዱስትሪ ሚኒስቴር ዘንድ ይሄዳለን። ፊዚካሊ ማለት ነው። ን ፊዚካሊ በኢንደብዳቤ ካስገባ በኋላ ኢንዱስትሪ ሚኒስቴር መዝገብ ቤት አስገብቶ ኢቫሉዌት አድርጎ የእኛን ጥያቄዎች አድርጎ እነዚህ ጥምርታ ሌሎች ተጨማሪ ስራዎችን ከሰራ በኋላ ቀነቀጠሮ ሰጥቶ በቀነቀጠሮችን መሰረት ሄደን ነው ልናስፈስም ጫ አሁ እንዴ ደብዳቤ ጽፎ ቢሮ ሄዶ ገቢ አድርጎ መዝገብት ከዛ ያው ፀሐፊ አጋደጅተናለ በዜና ትባላለህ። ያለውን እንግዲህ ሰርክል ስታየው 360 ዲግሪ እና ኢቭን በአንድ ቀንም አያልቅም። ኦንላይን ሰርቪስም አጨራሽ ባልነበረበት ወቅት ደብዳቤ ይዞ መሄዳለ። ብዙ ምልልስ አለ። እነሱ መልስ ይሰጣሉ። እነሱ የሰጡትም መልስ ይዛ ደሞ ወደ ሌሎች ቢሮዎችም ወደ ጉምሩክና የመሳሰሉት ትሄዳለ። መልሱን ደሞ መልስ ታመጣለ። ብዙ ምልልስ ነበረ። ብቻ ቢሮክራቲካል ነበር። አምራቾችና ምርቶችን ወደ ውጭ ሀገራት የሚልኩ ድርጅቶች ደብዳቤዎችን በመላላክ ከኢንዱስትሪ ሚኒስቴርም ሆነ ከሌሎች መሰል ተቋማት ጋር ጉዳዮቻቸውን ያስፈጽማሉ። ይህም ለጊዜና ሀብት ብክነት፣ ለጉዳዮች መጓተት፣ ለእንግልትና ድካም ሲዳርግ ቆይቷል። ቀደም ሲል እንደሰማናቸው አስተያየት ሰጪዎችም ይህ ችግር ከግለሰብ እስከ ሀገር ጉዳትን ሲያስከትል ነበር። ይህን ችግር በመቅረፍ ፈጣንና ቀልጣፋ አገልግሎት ለመስጠት የኢንዱስትሪ ሚኒስቴር የኤሌክትሮኒክስ አገልግሎትን ወደ ስራ አስገብቷል። የኢንዱስትሪ ሚኒስቴር በሚኒስትሮች የተሰጡትን የተግባርና ኃላፊነቶች በአዋጅ ጃ 1263/2014 በዋናነት ለአምራች ኢንዱስትሪ ዘርፉ ምቹ የሆነ የስራ አካባቢን በመፍጠር ለኢኮኖሚ የሚኖራቸውን ድርሻ ማሳደግ ነው። በዛ ሁኔታ ስናየው የመንግስት አገልግሎቶችን ዘመናዊና ተደራሽ እንዲሁም ደረጃቸውን የጠበቁ ማድረግ ስለሚያስፈልግ ከሚመለከተው ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ጋር በጋራ በመሆን የኢሰርቪስ አገልግሎትን ባለፈው አመት አስጀምረናል። ወደ ሀያ የሚሆኑ አገልግሎቶችም እየተሰጡ ነው የሚገኘው። እነዚህ አገልግሎቶች ያው በዋናነት ከኢኮኖሚ እድገቱ ጋር ወይም ከሆም ግሮን እቅዱ ጋርም የሚያያዙ ነገሮች አሉት። ያው ኢዚ ኦፍ ዱይንግ ቢዝነስ በሚኖርበት ሰዓት ቶሎ አምራቾች ኤክስፖርት ምርታቸውን ወደ ዓለም አቀፍ ገበያ ማድረስ የሚችሉበት ሁኔታ ይፈጠራል። ከንግድ ፍቃድ አወጣጥ አንስቶ እስከ ምርታቸውን ለገበያ እስከሚያቀርቡበት ያለው ሂደትን ለማሳለጥ በሚያስችል ሁኔታ ላይ ሁሉም የድርሻውን እየተወጣ የሚገኝበት ሁኔታ ነው። ከዛ ጋር የተያያዘ ነው ማለት ነው። ከኢንዱስትሪ ሚኒስቴር ጋር የተያዘ አገልግሎትን የሚፈልጉ ተቋማት የኤሌክትሮኒክስ አገልግሎትን እያገኙ መሆኑን ያነሳሉ። አንድ አመት ባስቆጠረው የኤሌክትሮኒክስ አገልግሎት ስራዎችን ማቅለል የቻሉ ሀያ አይነት አገልግሎቶች እየተሰጡ ነው። በዚህ አመት እንግዲህ ሰላሳ አዲስ ተገልጋይ መጥቷል። አዲስ የቮቸር ተጠቃሚዎች ማለት ነው። ሰላሳውንም በኢሰርቪስ ነው የአገልግሎት ያገኙት አብዛኞቹ እንደ አያውቁም። ያው እዚህ ሲመጡ ነው በሰርቪስ ሰርቪስ ጀምረናል አገልግሎቱ፣ ስለዚህ እዛ ላይ ያመልክቱ ብለን አድራሻ እንሰጣለን። በዛ መሰረት የሚፈልጉትን አገልግሎት ያመለክቱና እንቀበላለን። እንደ ኢንዱስትሪ ሚኒስቴር ወደ ሀያ የሚሆኑ አገልግሎቶች ናቸው እየተሰጡ ያሉት፣ ግን እንደ ስራ ክፍላችን አስራ ስድስት የሚሆኑት በስራ ክፍላችን የሚሰጡ ናቸው እና ከእነዛም ውስጥ በዋናነት ብዙ ከስተመር የምናገለግልበት የቫውቸር ስርዓት ነው፣ እና ቫውቸር አዲስ ያወጣሉ እንዲሁም ቀድሞ የነበራቸውን የሚያደሱበት ሁኔታ ነው ያለው እና ሌሎች አገልግሎቶችም አሉ። ከኢሰርቪስ ጋር ተያይዞ ያለውን ስንመለከት በዋናነት ከማበረታቻ ስርዓት ጋር ነው እኛ ተቋም ላይ እየተሰጠ ያለው። የማበረታቻ ዴስኩ ወደ 15 የሚሆኑ አገልግሎቶችን በኢሰርቪስ ይሰጣል። ይህም የቫውቸር አገልግሎት አለ። ተጠቃሚነትን ከዚህ ከአዋጅ 768/2004 ጋር ተያይዞ ወደ አምስት የሚደርሱ አገልግሎቶች አሉ። በዛ አዋጅ ከቀረጥ ነፃ ግብዓቶችን በማስገባት ኤክስፖርት ለሚያደርጉ ድርጅቶች የሚሰጥ አገልግሎት ማለት ነው። እነዚህ አምስቱ ስርዓቶች ደግሞ የተለያዩ አገልግሎቶች አላቸው። ከሰርተፊኬት መስጠት አንስቶ እድሳት እስከሚያደርግበት ሂደት ውስጥ የተለያዩ ክትትሎች፣ ድጋፎች፣ ማራዘሚያዎች የሚሰጥባቸው ናቸው። እነዚህ 15 የምንላቸው አገልግሎቶች ከኢንዱስትሪ ሚኒስቴር ጋር በኢሰርቪስ የምንጠቀመው ቤዚካሊ የቫውቸርና የኤክስፖርት ቫውቸርና ቀረጥ ተመላሽ ታክስ ሪቤት የሚባለው ማለት ነው። እነዚህን ስኪሞች ቀረጥ ተመላሽና ለኤክስፖርት ማበረታቻ የሚሰጡ ስኪሞች ናቸው። መጀመሪያ በኢንዱስትሪ ሚኒስቴር መጽደቅ ስላለባቸው ኢንዱስትሪ ሚኒስቴር ዌብሳይት ላይ እነሱን አፕሎድ እናስገባል፣ ፊድ እናደርጋለን ዳታ። ከዛ ደብዳቤውንም እናስገባለን። በፊት በአካል ቀርበን ማቅረብ ያለብንም አሁን በኦንላይን እናቀርባለን። አፕሮቫሉን ብቻ ደብዳቤ ለመውሰድ ብቻ ነው ይሄድና ያለ ነው። የኤሌክትሮኒክስ አገልግሎቱ እያመጣ የሚገኘው ትሩፋት ከፍ ያለ ነው። ለድርጅቶች ከደብዳቤ ጋር የተያዙ መጉላላቶችን ሲቀንስ፣ ለኢንዱስትሪ ሚኒስቴርም ለደንበኞች ጥራት ያለው አገልግሎት እንዲሰጥ እያስቻለ ይገኛል። የምፈልገውን ነገር እዚሁ ኦንላይን ሞልቼ እስካን አድርጌ በኢ ሰርቪስ ኢ ትሬዲንግ አማካኝነት ወደ ኢንዱስትሪ ሚኒስቴር ዌብሳይት እልካለሁ። ኢንዳስትሪ ሚኒስቴር ኢሚዲዬት ተቀብሎ እዛው ያለው ኦፊሰር እዛው ላይ ኦንላይን እያየሁትኝ እየሰራ ያለውን ነገር ለሊያሳውቀኛል አሳውቆኝ በ10 15 ደቂቃ አክሴፕታንስ ሰጥቶኝ ስራይን ጨረስኩ ማለት ነው እና ካለፈው ጊዜ ጋር ስታታየው በጣም ሊገናኙ የማይችሉ ነገሮች እና ትልቅ ለውጥ ነው በኢትሬዲንግ ላይ ያለው። በእውነቱ ይህ እድገት በጣም ደስ የሚል ነው። በተለይ ለኢንቨስተሮች እዚህም እዛም መሄድ አይጠበቅባቸውም። የምንፈልገውን ነገር በኦንላይን እናመላክታለን፣ ሰዓታችንንም እንቆጥባለን። በዚህ ሂደት ሙስና የለም፣ በጣም ግልጽና ቀልጣፋ አገልግሎት ነው። ከዚህ በፊት ለአንድ አገልግሎት አንድ ወር ሁለት ሳምንት ያስፈልገን ነበር። አሁን ግን በቀናት ውስጥ ቆየ ከተባለም በአንድ ሳምንት ውስጥ አገልግሎቱን እያገኘን ነው። ከተቻለ ሁሉም የመንግስትና ሌሎች መስሪያ ቤቶች ይህንን አገልግሎት በቀላሉ ተግባራዊ ማድረግ አለባቸው። አንደኛ ጊዜ የሚቆጥብ ነገር ነው። በፊት በብዙ ምልልስ የምናገኘውን ነገር አሁን ቶሎ ተፈጽሞልን ደብዳቤውን ይዘን ቀጣይ ሂደትም ስላለን ያ ጊዜ ቆጥበ ማለት፣ ኢንተርምስ ኦፍ መኒ ኤክስፖርታችን የኤክስፖርት ገንዘብ ነው የምንጠይቀው። ያቀረ ተመለሰ ማለት ኤክስፖርቱን ሰፖርት ማድረግ ነው። ከዛ አኳያ ኤክስፖርት ሴክተሩን አጠቃላይ መደገፍ ስለሆነ እዚያ ኳ ተጠናክሮ መቀጠል ያለበት መልካም ነገር ነው። ለኢንዱስትሪ ሚኒስቴርም ብዙ ሰው መጥቶ እዛ ይተራመስ የነበረው ነገር ሁሉም በየቢሮ ሆኖ ይህ ነገር ፕሮሰስ አድርጎ መጨረሱ ለእነሱም ነገሮች ያቀላል። ኢሰርቪስ ከመምጣቱ በፊት ከፍተኛ የሆነ የከስተመር ምልልስ ነበረ እና ያው ኢሰርቪስ ትልቁ ያደረገልን ነገር ምልልስ መቀነስ ነው እና በአሁኑ ሰዓት ባሉበት ሆነው ባሉበት ቦታ ሌሎች ስራዎቻቸውን እያከናወኑ በኢሰርቪስ አፕ ላይ አድርገው ጥያቄዎቻቸውን ማቅረብ ይችላሉ። ከወጪ አንጻር ከስተመሮችን ታድጓል ማለት ነው። አሁን እንደ እኛ ተቋም ፋይሎችን በቀላሉ የምናይበትና ስርዓቱም አንድ ተገልጋይ መጥቶ አገልግሎቱን እስከሚጨርስበት ጊዜ ድረስ ሁሉም የሚመለከተው ከሚኒስትሩ ጀምሮ የሚመለከታቸው አካላት በግልጽ ማየት የሚችሉበት ሁኔታ ፈጥሯል። ያ አገልግሎቱን ግልፀኝነት እንዲኖረውና ቅሬታዎችም ሲኖሩ ቅሬታውን እንዲፈታ የሚችል አካል የሚደርሰው ቶሎ ማለት ነው። ቅሬታውን ይደርሷል። ቅሬታውን የሚፈታበትም ሁኔታ የፈጠረበት ሁኔታ ነው ያለው። አገልግሎቱ በርካታ ጠቀሜታዎችን ለድርጅቶችም ሆነ ለመንግስት ይዞ የመጣ መሆኑ እሙን ነው። ነገር ግን ከአጠቃቀም ጋር በተያያዘ ያሉ ውስንነቶች በተለይ በተጠቃሚዎች ዘንድ እንደሚስተዋል ይነሳል። በመሆኑም የተሟላ አገልግሎትን ደንበኞች እንዲያገኙ አስፈላጊ መስፈርቶችን እንዲያሟሉ ጥሪ ቀርቧል። በብዛት አብዛኛው ከስተመሮቻችን ሁሉንም የምንፈልጋቸውን ዶክመንቶች ከማሟላት አንጻር ትንሽ ክፍተት አለ። ለምሳሌ አፕሊኬሽን ሌተር ላያስገቡ ይችላሉ። የኮሚትመንት ደግሞ አለ፣ ኮሚትመንት ፎርም የሚሞሉት እሱንም በብዛት አያስገቡ። እንዲሁም የታደሰ ንግድ ፍቃድ ላይኖራቸው ይችላል። የከስተም ክሊራንስ አይኖራቸውም። ስለዚህ እነዚህ ነገሮች ላይኖሩ ይችላሉ። እንዲሁም የግባ ትምህርታም አለ እሱንም ላይ ያካትቱ ስለሚችሉ እነዚህን አስገቡ፣ ይህኛውን አስተካክሉ ብለን በአብዛኛው እንልክላቸዋለን። በተጨማሪ ደግሞ ካምፓኒ ፕሮፋይል የምንለው አለ። እሱን ኦንላይን ነው የሚሞሉት አጠቃላይ የካምፓኒ መግለጫ የሚሞላው በኦንላይን ስለሆነ ያንን ትኩረት አይተሰጥምና ብዙ ጊዜ ባዶ ይሆናል። ስለዚህ ይህንን ይህንን አስገቡ ብለን ማስተካከያ እንልካለን። ከዚህ ባሻገር የኢንዱስትሪ ሚኒስቴር በሚሰጠው የኤሌክትሮኒክስ አገልግሎት መሻሻል ያሉባቸው ጉዳዮች እንዳሉ ይነሳል። በተለይ የኤሌክትሮኒክስ አገልግሎቱን የመጨረሻ ማረጋገጫ ለማግኘት በአካል መገኘቱ ሊስተካከል የሚገባው መሆኑ ተጠቁሟል። ፍጥነት ያለው ምክንያቱም አንድ ሰው ፊድ ሲያደርግ አፕሎድ ሲያደርግ ጊዜ እንዳይፈጭበት በቀላሉ አንዳንድ ዊንዶዎች የመጣሉ የተለያዩ ሚኒስትሪ መስሪያ ቤቶችና ከዛ ተሞክሮ ወስደው የሆነ ማሻሻል ቢደረግበት እያንዳንዱ ፕሮዳክት ኢንፑት የእያንዳንዱ ፕሮዳክት ፓኪንግ ማቴሪያል ምናምን ተዘርዝሮ ከነ የምንጠቀመው መጠን አንድ በአንድ ታይፕ እያደረገን ነው ማስገባት የነበረብን። ወደ ሰላሳ አርባ የሚሆን ፕሮዳክት ማለት ነው። ይህን ኤክስፖርት የተደረጉት አርባ ፕሮዳክቶች ከሆኑ እነሱን ታይፕ እያደረግ ታስገባለህ። እነሱ ሲስተም ላይ በመሀል ሲስተም ኔትወርክ ዳውን ሊሆን ይችላል። ያ አሁን ትንሽ ጊዜ የሚወስድ ነው። እዚጋ ውስንነቶች አሉት። ኦፍላይን የሚሰራበት መካኒዝም የሚፈጥር የተሻለ ይሆናል። ኦፍላይን ማለት ኢንተርኔት ከሌለ ስራሰ ነው

ማኔጀር ጀነራል ማኔጀርና ተወካይ ሰው ቢሮ መገኘት ሊኖርበት ይችላል። ነገር ግን ሌሎች አማራጮች አሉ። በቻይና ካሜራዎች እንጠቀማለን። እኔ አገልግሎቱን ለማግኘት ኃላፊነት ያለኝ ሰው ብሆን የተወካይነት ደብዳቤን በመስጠት አገልግሎቱን በሚሰጠው ቢሮ በአካል መገኘት ሳይጠበቅብኝ በቪዲዮ በሚመለከት አካል የፈለግኩትን አገልግሎትና ማረጋገጫ ማግኘት እችላለሁ። ይህ አገልግሎትም በጣም ቀላል ይመስለኛል። ምክንያቱም ፋይፍ ጂ ኔትወርክ ተዘርግቷል። ቢያንስ በአዲስ አበባ ከተማ የተወሰኑ አገልግሎቶችን በቪዲዮ አገልግሎት ማግኘት ይቻላል። ሰርቪስን በምናይበት ጊዜ ሁሉም ሰርቪስ ላይ ያሉ መስሪያ ቤቶች ስንጠይቅ አገልግሎት በምንጠይቅበት ሰዓት ኦንላይን ይሁን እንጂ ወረቀቶችን ለማንሳት የግድ ወደ እዛ ቦታ መሄድ አለብን ማለት ነው። ስለዚህ ያው እዛ ጋ ያለውን ነገር መጉላላቱን ይቀንስልናል እንጂ ኢንፐርሰን መሄዳችን አልቀረም ማለት ነው። ይሄ ነገር ይተካከልና ኦንላይን ምላሽ ቢሰጣን እዛው ቢሮችን ባለንበት ቦታ የምንስተናገርበት ሁኔታ ቢፈጠርልን ደስ ይለናል። ሙሉ ከሆነ አገልግሎቱ ያስገቡት ዶክመንት ሙሉ ከሆነ ቴክስት እንልካለን ወይ ለክፍያ ወይም ደግሞ መታችሁ ደብዳቤ ውሰዱ ለማለት፣ ብዙ ጊዜ ቴክስቱን አያዩትም ስልክ ላይ እሱም ችግር አለና እሱም የሚስተካከልበት መንገድ ካለ የተሻለ ይሆናል። ሌላኛው ምንድን ነው፣ ደረሰኝ በሞባይል ባንኪንግ ሊከፍሉ ይችላሉ ክፍያ። ወይ አሁን ደግሞ በቴሌ ብርም አለ። እኛ ብዙ ጊዜ ደረሰኝ ያስፈልገናል፣ ምክንያቱም ፋይናንስ ይወራረዳል። ሌላ መስሪያ ቤት ደግሞ ደረሰኛ አይጠየቁ እና አሁን ይሄኛው ቢቀር አንደኛው ችግሮችን የሚቀፍ ይሆናል። ሌላው ደግሞ በዋናነት ምንድነው፣ ሙሉ ለሙሉ ዲጂታል ይሆን የሰርቪስ ላይ ሙሉ በሙሉ ፉሊ ዲጂታላይዝ አልሆነልንም እና በአሁኑ ሰዓት ግን ወደፊት የሚሆንበት ሁኔታ እንደሚኖር ነው ተስፋ ማደርገው። ያ ፉሊ ዲጂታላይዝ ከሆነ ለምሳሌ ዲጂታል ሲግኔቸር ቢኖር ለምሳሌ እንደዛ ማድረግ ቢቻል ልክ እንደ ኢትሬድ ባሉበት ሆነው ሁሉንም ነገር ጨርሰው መስተናገድ ወደሚቀጥለው ከስተምስ ሄደው መስተናገድ የሚችሉበት ሁኔታ ይኖር ነበርና እነዚህ አንዳንድ የቀሩ ነገሮች ሙሉ በሙሉ በኦንላይን መጨረስ የማይችሉባቸው ሁኔታዎች አሉ። እነዛ ቢጠናቀቁ የተሻለ አገልግሎት መስጠት ይቻላል። ይህንና መሰል ችግሮችን ለመቅረፍ ሚኒስቴር መስሪያ ቤቱ ከሚመለከታቸው አካላት ጋር እየሰራ እንደሚገኝ ያነሳል። ሙሉ ለሙሉ ኦንላይን አይደለም፣ ቢያንስ አንድ ጊዜ የሚመጡበት ሁኔታ ነው ያለው፣ የመጨረሻ ሰርቲፊኬቱን ለመውሰድ ማለት ነው። ያንንም ለማስቀረት ስራው የተለያዩ ባለድርሻ አካላትን የሚፈልግ ነው። ከሰፖርት ከሚያደርጉ የኛ ተጠሪ ተቋማት አሉ። ከነሱ ጀምሮ የመጨረሻው ደግሞ የኛው አስፈጻሚ የሚሆነው የጉምሩክ ኮሚሽን ይህንን አገልግሎት የሚሰጠው እሱ ስለሆነ የባክዋርድ እና ፎርዋርድ ሊንኬጅ ይፈልጋል። ሰፊ ባለድርሻዎችን አንድ ላይ አስተሳስሮ ስራውን ወደ ኦንላይን ሙሉ ለሙሉ ዲጂታል ለማድረግ ይህንንም አሁን እየሰራንበት ነው ያለ ነው። ከሚንት ጋ በጋራ በመሆን ማለት ነው። ሲስተሙ አፕግሬድ ማድረግ ይፈልጋል። አሁን ባለው ሁኔታ ሲስተም ቱ ሲስተም ትስስር የለውም። ስለዚህ እነዚህ ያልኳቸው የእኛ ተጠሪ ተቋማትና የእኛ ደግሞ አስፈጻሚ ብለን የምንለው የጉምሩክ ኮሚሽን ይህንን ሲስተም ወደ ራሳቸው ወስደው እንደኛ አገልግሎቱን መስጠት የሚችሉበት እና የእነሱ አገልግሎት ከእኛ አገልግሎት ጋር በሲስተም የሚያያዝበት የቴክኒክ የኢንፍራስትራክቸርም የሚጠይቅበት ሁኔታ ስላለ እሱን ጥያቄውን ለኢኖቬሽን ሚኒስቴር አቅርበን እነሱ ጋር በቅርበት እየሰራንበት ያለበት ሁኔታ አለ። የግንዛቤ ችግር መኖሩ ደንበኞች ሌላኛው አገልግሎትን በአግባቡ መጠቀም እንዳይችሉ ያደረገ ምክንያት ነው። ለደንበኞች በቂ ግንዛቤ እንዳልተሰጠ የሚያነሱት ተጠቃሚዎች ግንዛቤ መፍጠር ሊሰራ እንደሚገባ አሳስበዋል። የኢንዱስትሪ ሚኒስቴርም ስለ አገልግሎቱ ግንዛቤ ለመፍጠር ሲሰራ መቆየቱን በመግለጽ አሁንም ያሉ ክፍተቶችን ለመቅረፍ እንደሚሰራ ነው የገለጸው። ተከታታይ ትሬዲንጎች ቢሰጡ ለእኛም ለራሱ ለሰራተኛው አዌርነት ቢፈጠር አሁን በረጅም ጊዜ እንዲያን ነገር ከማድረግ ተከታታይ ትሬዲንጎች ቢሰጡ ሞ ህብረተሰቡ እንት ያደርገ ሊሄድ ይችላል የሚል ነገር አለ። ይሄ ኢሰርቪስ ሲጀመር አንዱ ወይ አናውንስ ተደርጎ ኦፊሻሊ ስልጠና መሰጠት ነበረበት፣ አጠቃላይ ጀነራል የሆነ ኮንሰፕቱ ለአንድ ሰዓትም ለሁለት ሰዓትም ያ ነገር አልተደረገም። ቀጥታ የሆነ ጊዜ ስንሄድ አይ ኦንላይን ነው ሰርቪስ መስጠት የጀመርነው ጀመረናል፣ በሱ ነው መስተናገድ የምትችሉት የሚል ነገር ነው የመጣው። ትንሽ አዌርነስ እና ኦሪንቴሽን መሰጠት ነበረበት ለሁሉም ድርጅቶች። አዌርነሱም የለም፣ አንዳንድ ቦታ ሲሄድ ጭራሽ። ስለዚህ ሲያወሩ የምሰማቸው ሰዎች የለም፣ ሌሎች ድርጅቶች ጋር ስለ ኢሰርቪስ ስለመኖሩም አያውቁ። ግንዛቤ ከመፍጠር አንጻር ልክ ነው። ያው ከጀመርነው አገልግሎቱን አንድ አመት ነው። መጀመሪያ ላውንች እንደተደረገ የተለያዩ የፕሮሞሽን ስራዎችን ከተለያዩ ሚዲያዎች ጋር ሆነን ሰርተናል። አንድ ሶስት ሚዲያዎችን መፍጠን ማለት ነው። በተጨማሪም ደግሞ እንዳልከው ግንዛቤ በስፋት ይፈልጋል። ያው አገልግሎቱ አዲስ ነው። እንዲሁም የኮምፒውተር እውቀት እና ሌሎች የኢንተርኔት ተጠቃሚ የሆኑ ካልሆኑ በቀላሉ ሊገነዘቡ ስለማይችሉ ከሚንት ጋር ከሚመለከተው የኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመሆን ስልጠናዎችን እንደዚሁ ያመቻቸንበት ሁኔታዎች አሉ። እነዚህን ስልጠናዎችም ይቀጥላሉ ማለት ነው። እኛ ለመጠቀም ይህንን ጀስ ቢሮችን ሆነን ጊዜም ሳናባትን በየቢሮ ሳንሄድ ስራችንን እየሰራን በዌብ ቤዝድ በሆነ ኮሚኒኬሽን ብንቀጥል የሁላችንም ምርጫ ነው። አሁን ዘመኑም ያንን ይጠይቃል። ያንን ጊዜ ነው ወደ ገንዘብ ተቀይሮ አተረፍን የሚባለው እና ከዛ አኳያ እኛ ከፍተኛ ፍላጎት አለን። ሁሉም መስሪያ ቤቶች እንደዛ ቢሆኑልን። ኢንዱስትሪ ሚኒስቴር ቤዚካሊ እኛን መደገፍ ነው፣ ሁሌም እንደደገፈን ነው። ከዚህም በላይ ደግሞ እንዲደግፈን፣ ኔትወርክና በደንብ ዲጂታላይዝድ የሆነ ኮሚኒኬሽን ቢኖረን ጥሩ ነው። እንደ ሚኒስቴር መስሪያ ቤቱ አሁን በአዲሱ አደረጃጀት አዲስ የተቋቋመ የአንድ ማዕከል አገልግሎት አለ። ያ የአንድ ማዕከል አገልግሎት እነዚህን አገልግሎቶች አጠቃላይ በአንድ ክፍል ውስጥ ለመስጠት እንዲያስችል እንዲደራጅ ስራዎች የተጀመሩበት ሁኔታ አለ። ያ ሲጠናቀቅ እንዳልከው የሰው ሀይሉ የሲስተሙም አሁን ሙሉ ለሙሉ የሚኒስቴር መስሪያ ቤቱ አገልግሎቶች አልገቡም። እነዚህ አደረጃጀቶች የፈጠሯቸው አዳዲስ አገልግሎቶች አሉ። እነዚህ አገልግሎቶችን በሲስተም ውስጥ አካቶ አገልግሎቱን በአንድ ማዕከል ውስጥ አድርጎ ጥሩ የሆነ ሰርቪስ ለመስጠት የሚያስችል ስራዎች እየተከናወኑ ነው። ከኢሰርቪስ ጋር ተያይዞ ያው አገልግሎቱ እንደ ሀገር ሁሉም ተቋማት ያሉበት ነው። ወደ ሀያ አምስት የሚሆኑ ተቋማት ናቸው አሁን ያሉበት፣ ግን ሌሎችም ተቋማት እንዲካተቱ የሚደረግበት ሁኔታ ቢኖርና የእኛ አገልግሎት ሙሉ የሚሆነው ሌሎችም የመንግስት ተቋማት ይህንን ሲስተም ሲጠቀሙ ስለሆነ ወደዚህ ሲስተም ውስጥ እንዲገቡ ቢደረግ የሚለውን ሀሳብ ጨምሯል።